የሰሞኑ ደርስ ጠን ማለት እንደዚህ ነው። ዛሬ እንግዲህ ከአብሬሽ ቤት እንዳለ ፌመሶች ሁላ ኮምተዋል። በቀንዱ የሌለ ማን ነው ብቻ ብላችሁ ጠይቁኝ፣ እንጂ እንዳለ ሁላቸውም በኮሚንት እሩታዬ፣ እንኳን ደስ አለሽ፣ እንኳን ለዚህ አበቃሽ፣ በጣም ጠንካራት ነሽ እያሉ ሁላቸው ናቸው የኮመቱ ማለት ነውና፣ ይገባታል፣ ይገባታል። እሩታ በጣም ጠንካራ፣ በጣም ጎበዝ፣ በጣም ትህትና። እንግዲህ ምንድ ሚባል ምጡን፣ እርሺው ልጁን አንሺው እንደሚባለው እሩታም እንግዲህ እንደዚያ ነው ያለችና ያው ትናንትና ሁላችንም በጣም በጣም ተጨንቀን ነበር። በጣም በጣም ነው እኔ እንጃ ብቻ ከምላችሁ በላይ ነው። በጣም ነበር ስንጨንቅ ነበር። አልሐምዱሊላ ለዚህም አብቅቷቸዋል። አብርሺም ሩታም እንኳን ደስ አላችሁ። በሙሉ እንግዲህ ጓደኞቿ፣ እናት አባቶቿ፣ ሁላቸውንም እንኳን ደስ አላችሁ ማለት እንወዳለን። እናሩታዬ እንግዲህ ስትወልድም ኢንተርቪው ተደርጋ ነበረ። እንዴት ነው አልጮሽም? ሳ የልጁን ድምፅ አልሰማንም። ምነ እንደዚህ እንደዚህ። አይ ያኔ ድምጼን ማሰማት አልፈልግም በቃ በውስጥ የነበረ ስጨንቅ የነበረው እና ከዚህ ጋር ከዚህ ጋር ያማል ስትል፣ ወይኔ እና ብዙ ጊዜ የወለዱትን ስንጠይቅ ስሜቱ ምን ያህል የሆኛ ስላላየነው ነው ብዙም ላይገባኔ ይችላል። ግን ትናንትና ሐኪም ቤት ሆና እንደዚያ ፊቷን ሁላ ጭምድድ እያረገችን እንደዚያ በጣም ወይኔ ወይኔ ወይኔ፣ በቃ እንዲሁ ይቅር ይቅር ይቅር፣ እንጃ አላገባም አልወልድም ነው ያልኩ ማቶ። ሩታና ነች እንደዚያ ሆና በቃ ቆንስ ብላ ሳያት በጣም ነበር ያዘርኩኝ። ብቻ አልሐምዱሊላህ። እንግዲህ ብዙ ጊዜ ሀገራችንም ያው ብዙ ጊዜ ይባላልኝና ምጥሽን ረስተሽ ልጁን አንሹ፣ ነው ምጡን እርሽው ልጁን አንሽው። ወዲያውኑ በቃ ምጣቸውን ወዲያውን ይረሱና ይተውና ወደ ልጃቸው ዘወር ሲሉ በጣም ይገርመኛልና የአላህ ስራ ነው። አልሐምዱሊላህ። አብርሽ ደግሞ ኳ፣ አንዳንዴማ ታስቃለሀ ሃይላንድ ነው የሚሃል። አላለም እንዴ እና የኔ ማናጀር ነው እንግዲህ በኋላ ስልኬን አስቀምጥላችኋለሁና እሱ ነው በቃ፣ በእኔ በሱ በኩል ነው እኔን የምታገኙኝ። አላለም እንዴ አላለም እንዴ ዘጠኝ ወር ሙሉ የተሸከመችውም ይህን ሁላ እየተሰደበችም የእኔ ጨዋ የኔ በቃ ምን ልበላችሁ፣ በጣም ትግስተኛ አታኩ። እንደ ሌሎች ሴት እኮ እንደዚህ በጣም እንትን ስትል ምጧ መቶ እኮ ትናንትና ፊቷ እንደዚያ ስናያት ልክ እንደ ኖርማል ሆና ነው፣ ምንም ምንም እንዳልተፈጠረ በቃ ምንም እንዳላመማት ሆና ነው። ዋጥ አድርጋ የወለደች ማለት ነው። ይሄ ሁላ ምንድን ነው የሆነ ነገር ብሆን ሰዎች በቃ እንደዚህ ብሉኝ ሳ። ግን ወላሂ እሩታን የምትሰርቡ ሰዎች በጣም ገገማ ናችሁ። በጣም ከምላችሁ በላይ ገገማ ገገማ ገገማ። እንግዲህ አምጦ መውለድ ማለት ዘጠኝ ወር በሆድ መሸከም ማለት ያው ቀላል አይደለም አይደለም፣ ስለዚህ እኔ እንጃ በጣም ጠንካራ ናት። እንደገና ደግሞ ዛሬ እንዴት ነው ምጡ? ስትጮህ ያልሰማንም ስትባልም አይኔ መጮህ አልፈልግም ነበር በመከዳና በመከዳ ጥርሴ እንትን ብዬ በቃ በውስጤ ነው ሳምጤ ነበረ። ከዚያ በኋላ የወይ መጨረሻ መጣ። ወደ ውጭ ጨውን ወለድ ኋሉ አቶ እናንተ ስሙን ማን አሉት ደግሞ ስሙ ማን ይሆን ወይ እኔ ስሙን አላዳመጥኋቸው ምሳር እኔ ሁለት የነበር ቪዲዮ ያዳመጥሁኝ እና ሩታዬ እንኳን ደሳለች ዛሬ በጣም በአብርሽ ቤት እንግዲህ የለለ የለለ ፌመስ የለም አቶ እንዳለ ናቸው በቃ ሁላቸው የኮመቱት ሩታዬ እና የሰው መውደድ ይሄን ያህል ነው ሩታ ያላት በቃ ይሄን ያህል ጨዋ ናት እያቸው ዛሬ ኮ ራሷ ፊቷ ካለ ፊልተር ምን ያህል ማረ እንደሆነች ምን ያህል አሰል እንደሆነች ከዚህ ላይ ይወልዳል ወዲሁ ደግሞ ወልዳ ደግሞ ሮታየ ወላይ በቃ ወልዳ አምስት ቀን አስር ቀን የተቀመጠች ከሆነ የምትመስል ወዲሁም በቃ ልጇን አቅፋ ቆጭ አላለችም እንዴ? እና ጠንካራ ሴት ናት። በጣም ጠንካራ በጣም ጎበዝ እኔ እንጃል፣ ትደነቃለች ኦኬ። እስካሁን ሽ አታድንቋት እስካሁን ሽ በቃ ሰድባቸኋት አለኝ እስካሁን ብዙ ነገር ብላቸኋት አለኝ። እስኪ እስቲ ከዛሬው እንግዲህ አንዲት ሴት ወልዳ ያው አረቦች እናያቸዋለን በነገራችን ላይ አሁኑን ወልደው ወዲያውን በቃ ስራ ሲሰሩ ምን ሲሉ ምን ሲሉ እናያቸዋለን ማለት ነው። እና ሩታ በቃ እንደዚያ አናየዋተኝና የኔ እህት በጣም ደስ ብሎኛል። አብረሽም ቢሆን ያው አንተ እያናደድከን ነው እንጂ አንተና ሩታ ምንም ልዩነት የላችሁም። ሩታ ማለት አንተ ነህ፣ አንተ ማለት ሩታ ናችሁ። እና ሁለታችሁን ምንም አነጻጸር ምንድን ነው ግን የምሰረው ስራኛ የምታናድደን ምናምን እሱስ ነው እንጂ ድሮም አንዳንድ ያው ብዙም አልሀምድሊላሂ አልሰደብም ቢሆንም ግን የምታረገው ድርጊቶች ሱሱ ያው ትንሽ ያስከፋናል፣ ነው እንጂ ሁለታችሁ በአንድ ናችሁ። ምንም ነገር ሁለታችሁም ሩታን ጠልተን አንተንም እንትን የለ አንተን ወደን ማለት የሩታን ወደን አንተን ልንጠላ አንችልም፣ አንተን ወደን ሩታን ልንጠላ አንችልም። ሁለታችሁም አንድ ስለሆናችሁ ማለት እና ስለዚህ እንኳን ደስ አላችሁ። እንግዲህ አብርሽም በጣም ደስ ብሎኛል። እንግዲህ በጣም

አቃፊ አባት ነህ ማለት ነው እንዴ? አዎ፣ ማርኬም ብቻ ኮሜንቱን ያላየሁት እንጂ የሁላቸው ኮምተዋል። ሩታ እንግዲህ በድጋሚ እንኳን ደስ አለሽ ይችላለሁኝ። እንደዚሁም እህቶቿ ግሬስ ፋሚሊዎች በጣም አትበገሬዎች፣ እኔ እንጃ ለሩታ ያላችሁ ፍቅድ፣ ለሩታ ያላችሁ ቦታ እና ብቻ ተወርቶ አይዘለቅም። በጣም ልዩ ናችሁ። በጣም ልዩ ነን። እስካሁንም እንግዲህ ሁለት አመት ሶስት አመት እየሆነን ነው ከሩታ ጋርና ከሩታና ከ አብርሽ ጎን ሆነን እንደዚህ እየታገልን ያለ ነው። አሁን ደግሞ እንግዲህ እኛም ብለናል ገና አብርሽን ሩታን ልጃቸውን አድርገን ፕሮፋይል እንሰቅላለን ብለን ነበር። ይኸውላችሁ ያልነው ነገር ደረሰ እላችኋለሁ። እየበደብቀ ወችዬ እና ለሁላችሁ እንግዲህ አላይረዝቀን፣ ያው ከስደት በኋላ እንደዚህ አግብተን ምርጥ ባል ሰጥቶን ወልደን ከብደን የምናያደርገን እና ብዙ ትምህርቶች ው ከሩታ መውሰድ አለብን። ሩታ በጣም ጠንካራ ናት። በቃ ሌላ ነገር ልላችሁ ምላችሁ የለኝም። በቃ ይሄን በጣም ደስ ብሎኛል። ወላሂ በጣም ትናንትና ግን እንደዚያ ሳያትኝ ያ ረቢ እኔ በቃ እንደዚህ ከሆነ ምጥ ይቅር ነው ያልኩኝ፣ ማለት ነው እኔ እንደዚች ከሆነች አልሞክራትም አልሞክራትም ብዬ ነበር። ለካም ሲወለድ ደግሞ ሌላ ዓለም ነው። ያንን ሁላ ራሰቻ ለካም እንዲ ሊጀሳ ነው ምል እና ደስ እንኳን ደስ አላችሁ! ወንድ ልጅ ምንድ ሚባል እንዲህ የአብርሽ እህት የሩታ እህት፣ አንተ ራስክን ደገምከው ራስክን ደገምከው። አቦይ መቼ ስትለው ነበር ሩታዬ፣ መቼ ማትቆጭ ብለምን ወንድ ልጅ ስለሆነ አንተን ያሸነፍክ አለችሁ አንተ ኔ አሸንፍ ወንድ ልጅ እስከ ቅንጭላት ነው። ወይኔ አልባል ወይም አለውቅም ምን እንደሚባል እና እንደዚህ የሚባል ተረት አለ። እና ደስ ብሎናል። ግሬስ ፋሚሊዎች፣ ልዮች፣ በጣም ጎበዞች፣ ታታሪዎች፣ የሩታ ፋሚሊዎች፣ የሩታ ጨረቃዎች፣ የሩታ ሁሉ ነገሮች ወዳቸዋለሁ። ሰብስክራይብ፣ ላይክ እያደርጋቸው አበርታቱን። በሌላ ቪዲዮ እስከምንገናኝ ፌ አመን አላህን የሚባል ምሳሌ